ወንድም ክርስቶስን የለበሳችሁት እነማን ናችሁ አለ። ወይም ክርስቶስን የለበሳችሁት ከሃያ ስድስት አንብበው። ክርስቶስ እንግዲህ የለበሰው በምንድን ነው? እና ተረጋጋ እንጂ ሌላ ነገሮችን ያበዛል

የእግዚአብሔር ልጆች ናችሁና አይል አለ አይደለም? እሺ ቀጠል ብሎ ከክርስቶስ ጋር አንድ። ቀጥል ቀጥል ከክርስቶስ ጋር ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አሁን ይቺ ጥምቀት ስለ ውሃ ሳትሆን በክርስቶስ ዳግም መወለድ ማለት ምናምን አይደለም። ጥያቄ ፕሊስ። ነጋሴ እንደዚህ አይነት ቃሉ ላይ ማላገጥ ትክክል አይደለም። ስለ ውሃ ነው? ስለምንድን ነው? ምንድን ነው አላልኩኝም። መጀመሪያ ጥያቄ ብቻ መልስልኝ እስቲ ምን ታዲያ ነው ታዲያ ነው ጥምቀት የሚለው ምን? ይሄ ምን ማለት ነው? ብራዘር እዚህ ጋር ጥምቀት የተባለው ምንድነው? ብዬ እኮ አይደለም የጠየኩ ነገር ሲል ደስ የተጠመቅነው የተጠመቃችሁት ከክርስቶስ ጋር አንድ ተሆኑ ዘንድ ነው ይላል። ጥያቄ ናት። መልሰው ወንድም አለ እና፣ ጥያቄ እንኳ ነው የምንስ ያለው። ቅድም ታዲያ ምንድን ነው ማርቆስ ላይ ያመና የጠመቀ ሄድናል ስንል የጳውሎስን የተጠመቀ ሲል ምንድን ነው እዛ ላይ ታዲያ ምንድን ነው? ምንም እኳ አላልክም። አሁን አየው ቃል በቃል ተያስክ። በቃ ልጨርሰው። ሰው ከክርስቶስ ጋር አንድ የሚሆነው ባይዜ በእምነት በኩል መጥቶ ሲጠመቀ ነው። ሰው ክርስቶስን የሚለብሰው በእምነት በኩል መጥቶ ሲጠመቅ ነው። ሳትጠመቅ በፊት ክርስቶስን አትለብሰው። ቅድምን ብለህኛል። አንድ ሰው